ላይክ ሸር ሰብስክራይብ እያደረጋችሁ እስኪ ዛሬ አንዳንድ ነገሮችን ጋብዛችኋለሁ ማለት ነው። በመጀመሪያ ደረጃ በረመዳን በዚህ በተከበረ ወር በጣም ብዙ የሌላም ተከታዮች ወደ እስልምና እየጎረፉ ይገኛል። መሻላ ተባረክ ረህማን። አልሐምዱሊላ፣ አልሐምዱሊላ፣ አላሁ አክበር። እሱን ጋብዛችኋለሁ ማለት ነው። እንሻላ

ወረሱሉ አላሁ አክበር። እሺ ውዶች ቪዲዮን እንዳያችሁት እንሻአላ በጣም ደስ የሚል ነው። ቀጣይ ቪዲዮዎችን ደግሞ አንድ ወንድማችን ሰልምቴ ነው መሻአላ ተባራክ ረህማን ልነምያችን ለላ ሌ ወሰለም የገጠመውን ግጥም ነው ማሳያችሁ፣ እንሻላ በጣም ደስ የሚል ነው። በዚያውም ቀጥሎ አንድ ሰለምቴ ወንድማችን ደግሞ በቁርአን ውድድር አንደኛ የወጣ አለ። በጣም ደስ ይላል። እናሱን ነው ማሳያችሁ እንሻላ። ላይክ፣ ሻር፣ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ እንሻላ።

የሀቢብ አላሂ በፍቅሮ ሰለምኩ! ሸሃዳን ሰጥቼ መጥፎን የሰማው የበፊቴ ጆሮ ይኸው ላለሁኝ፣ ምነበረ ያኔ በቀረ ደንቁሮ። እንጂማ ያንቱ ስም እንኳን ሊጠለጠል በመጥፎ ሊነሳ አንጀት ነው የሚያላውስ ሩህ ነው የሚያረስ። በጥሩ ቢወሳ የኔ ሙሐመዳ ጥላ ከለላይ ከጎንያ ይጥፉ ያ ረሱላላሂ እስከ ኻቲማይ ዝናውን ለሰማ ታሪኮን ለቃኘ፣ አንቱን አለማፍቀር አንቱን አለመውደድ ማይቻል ነው ነብዬ። አላሁመ ሰሊ ወሰልም አላ ሰይድና መውላና ሙሐመድ። እሺ ቤተሰቦች፣ ቪዲዮ እንዳያችሁት እንሻላ አላ ለሁላችንም ያግራለን ማለት ነው። ለዲናችን ቦታ ልንሰጥ ይገባናል። ሁላችን ልንጠናከር ይገባናል ማለት ነው። በመጨረሻም ደግሞ አንድ ወገናችን የሁለት ልጆቿ ታሪክ ማለት ያው ወደ እስልምና ሸሀዳ ሊይዙ እንይዛለን ሲሏት የሰጠቻቸው ምላሽ እና ስለ እስልምና የተናገረችውን ነው ማስደምጣችሁ። እሷንም አላህ ሱብሃነሁ ወተዓላ ይምራት። ስላለው ተከታተሉ። አምናችሁበት ነው ትክክል ነው እስልምና ከኦርቶዶክስ ይሄኛው እስልምና በለጠ ብዬ ስል፣ አዎማ ገብቶናል። እኔ አልገባኝ ገባችሁ ብዬ ስል፣ አዎ አንቺ አልገባሽ ገባን አሉ። በቃሽ ግን ሻሃዳ የምትይዙ ከሆነ እስልምና የምትቀበሉ ከሆነ ነገ ከነገ ወዲያ ከእስልምና ወጥቼ ኦርቶዶክስ እሆናለሁ፣ ከእስልምና ወጥቼ ጴንጤ እሆናለሁ ብላችሁ ያላችሁ ለታ እግዚአብሔር ምስክሬ ነው፣ ገድያችሁ ጀለ ፖሊስ ሰጣለሁ አልኳቸው። በቃ ወላዋይነት አያስፈልግም፣ ለአቋማችሁ መጥናት አለባችሁ። ስለዚህ ሻሃዳ ከመያዛችሁ በፊት እስልምና ላይ ትክክል ነን ወይ የምንሄድበት መንገድ ትክክል ነን ወይ ብላችሁ እንድታስቡ እችን ሁለት ቀን ሰጠኋችሁ አልኳቸው። እነሱ ለቀንም አላስቆዩኝም በንጋታው እማ ልክነን እኮ እኛ እኮ ለአንቺስ ደብቀንሽ ነው እንጂ ኮ እንደዚህ እንደዚህ ኮ እየተማርን እንደዚህ እንደዚህ እየተወያየን ኮ ስድስት ወር አልፎናል ብለው ሲሉ አጋጣሚ ያው አንቺ ቤት መጣንና አሚናም ነበረች። እያወራን እኔ ልጆቼ እንደዚህ እንደዚህ ብለውኛል ብያልኩሽ ሻዳ ያሰች እዛው ማን ነው ስም ይጠፋብኛልና እንትንም አሉ ውስታዝ ነው ውስታዝ ነበረ ከድጃ ብሎ ስማ ወጣላት። ያው አንቺ ቤት ሸሀዳ ያዘች ማለት ነው። ከዛ በኋላ ያችኛዋ በሶስተኛው ቀን ነው። በአራተኛው ቀን ደግሞ ያችኛዋ ያዘች። ያችኛዋ የዛን ቀን ስላልነበረች ነው መሰለኝ ያለያዘችው። ብቻ በቃ ትንሽ ተወዛ ግቤ ነበር። ጭንቅላቴ ልክ አልነበረም። ጨጓራዬ ልክ አልነበረም። አንጀት ቁስለተብዬ መድኃኒት ወሰርኩኝ። በቃ ምንም በቃ ልክ አልነበርኩም። ከዛ በኋላ በቃ በልጆቼ ካመንኩ በኋላ ሲሰተሩ ሳይ፣ እቺ ትልቋ እምብርቷን ጥላ ነው የምትለብሰው። ደስ ይላታል፣ እምብር ትመጣል። ሱሪ በቃ ሀባብ ነው የምትለብሰው። እኔ እና እሷ ያጣላል ነበር። ኧረ አንቺ በእናትሽ እምብርትሽን ደብቂ ምናምን እላታለሁ። እሷ ደግሞ በቃ ደስ ይላታል፣ የሆነ ወገቧም ያምራል፣ በቃ ደስ ይላታል። አሁን በቃ ሽፍንፍን ስትል ጸጉሯን ሰው እንዳይባት ስታረግ ቤት ውስጥ የሚያሳዩኝ እንትን ምናምን በቃ ደስ እያለኝ እያለኛል በጣም። አሁን በቃ እውነት ለመናገር እስልምና ለነሱ ብቻ ሳይሆን ለእኔም ሰላም አለሁ። አሁን ቢያንስ አንቺ ብርትሽን ጥለሽ እንደዚህ ምናምን ብዬ አልጮህም። እግዚአብሔር ይመስገን ልጆቼ ስትር ብለውልኛል። በዛ ላይ ደግሞ በቃ ሲቀሩ ነው የሚውሉት። ያነቡልኛል እማ እንደዚህ እንደዚህ ነው ይሉኛል። በስነስርዓቱ እንትን ይሄዳሉ። አሁን ሄደሽ የመጣሽው ምንድን ነው ተራዊህ? ተራዊ ይሄዳሉ። ምን ይላሉ? ሾርባ አብሬ ይጠጣለሁ አብሬ ያስፈጥራለሁ። ምን ይላል? በቃ ይሄ ደስ ሲል በተለይ ደግሞ ለሊት ተነስቼ ስቀሰቅሳቸው ተነሱ፣ ዘጠኝ ሰዓት ተነስቼ ተነሱ፣ አሟሙቁ ምናምን ብዬ ዘጠኝ ዘጠኝ ሰዓት እነሱ በጾሙት እኔም ብልት እና እነሱ ይጾማሉ እኔም ዘጠኝ ሰዓት ተነስቼ አብሬ በልቼ ምን ብዬ በል ውሃችሁን በደንብ ጠጡ፣ ቀን ውሃ ይጠማችኋል እላቸዋለሁ። ውሃቸውን አስጠጥቼ ምን ብዬ ተለስቶ ይተኛሉ። ብቻ እግዚአብሔር ይመስገን፣ በጣም አሁን ደስ ይላል። አሁን ልጆቼን ማናየብኝ፣ እምብርቷን ጥላ ስትወጣ ማለከፈብኝ፣ ከማጋ ተጣላችብኝ የለም፣ አንገታቸውን ድፍት አርገው እንትን ኢንቲሳር ከትምህርት ቤት ትንሽ ችግርም እንትን ብላ ነበር እንትን ብላ ነበር። አሁን እሷም ትምህርቷን ገብታለች። አንድ ሳምንት አስራ አምስት ቀን እኔ እንዳታናግሩኝ ካልኩ ጀምሮ በቃ ትምህርትም አልሄድም ብላኝ ነበረ። ከዛ በቃ ትምህርትም አልሄድም አለች። ትምህርት ቤትም ሄዳ ከልጆች ጋር ተጣልቼ መጣኋለች። አንድ አንዱ ለቀን ሄዳ፣ ከዛ አሁን ትምህርት ቤቱንም ሄጄ አናግሬ ኢጃባንም ለብሳ ኢንትሳርም ትምህርቷን ጀምረ፣ ያው አሁን በስነ ስርዓት ትምህርቷንም ትምህርታቸውንም እየተማሩ እንግዲህ እኔንም እያገለገሉ ፏ ብለን ያለ ነው እግዚአብሔር ይመስገን። እና ይሄን ይመስላል ውድ ቤተሰቦቼ። በመጨረሻ ቪዲዮችን ስለ ኢፍጣር ነው። ማሻአላህ ተባረከ ረህማን። ዘንድሮ በጣም ደስ የሚል በየቦታው የሚካሄድ ኢፍጣር ያኒ በሁሉም ጊዜ ነው፣ ግን ደግሞ እንደ አዲስ እንደ አዲስ ስታዩት በጣም ደስ ያና ድባቡ ማሻአላህ። እሷን ነው የማሰማችው። ማንቸስተር ሲቲ በኢትሃድ ለሙስሊም ደጋፊዎቹ የኢፍጣር ዝግጅት አዘጋጅቷል። በስታዲየሙ የተደረገው ኢፍጣር ለአራተኛ ጊዜ መሆኑ ተሰምቷል። ማንቸስተር ሲቲ በዚህ ሳምንት በረመዳን ለሙስሊም ደጋፊዎቹ በሩን ከፍቷል። የማህበረሰቡ ተወካዮችና ሰራተኛዎች ባሳለፍነው ሰኞው ምሽት በማንቸስተር ከተማ በሚገኘው የኢትሃድ ስታዲየም ልዩ የኢፍጣር ዝግጅት አድርገዋል። በዝግጅቱ ከመቶ 20 በላይ እንግዶች የተገኙ ሲሆን በክለቡ አራተኛውን የኢፍጣር ዝግጅት ታድሟል። ምሽቱ በቁርአን የተከፈተ ሲሆን የክለቡ ተወካዮች፣ የከተማው ማህበረሰብ ተወካዮች እንዲሁም ሙስሊም ማህበረሰቦች ተገኝተዋል። ከኢፍጣር ፕሮግራሙ በፊት በስቴዲየሙ የአዛን ጥሬ የተደረገ ሲሆን በዛውም የመግሪብ ሰላት ተሰግዷል። በክለቡ አማካኝነት ኢትሃድ የተደረገው አራተኛው የኢፍጣር ዝግጅት እምነት እግር ኳስንና ማህበረሰቡን አንድ ያደረገ አስደናቂ አጋጣሚ ነበር ተብሏል። በኢንዶኔዥያ የሚገኘው መስጂድ በየቀኑ 10ሺ የፍጣር ምግቦችን እንደሚያቀርብ ተሰማ። በኢንዶኔዥያ የሚገኘው የሼክ ዛይድ መስጂድ የረመዳን ወረን በማስመልከት በየዕለቱ ከ12ሺ በላይ ለሚሆኑ ሙስሊሞች ተከታታይ ተግባራትን እያከናወነ ይገኛል። ከነዚህ ተግባራት መካከል ኢስላማዊ ትምህርት ቤቶች፣ እለታዊ የቁርአን ንባቦችና የሐዲስ ጥናት እንዲሁም የቁርአን ውድድር እንደሚገኙበት የአቡ ዳቢ ሚዲያ ጽህፈት ቤት አስታውቋል። በማዕከላዊ ጃቫ በሚገኘው ሶሎ የሚገኘው መስጂድ በግቢውና በግቢው ውስጥ በተተከሉ አራት ትላልቅ ድንኳኖች ውስጥ ከ በላይ ምግቦችን በየቀኑ ኢፍጣር በማዘጋጀት ላይ ይገኛል። የኤምሬትስ የበጎ አድራጎትና ግብረሰናይ ተቋማት ኢፍጣሩን ለማዘጋጀት እየረዱ ነው ተብሏል። የመስጂዱን የኢፍጣር ስርጭት፣ ሌሎች ረመዳናዊ ተግባራትና ዝግጅቶችን በበላይነት የሚከታተሉ ሀያ የሚጠጉ ፈቃደኛ ከአካባቢው ማህበረሰብ የተውጣጡ ሰዎች መኖራቸውንና መሆናቸውንም የሚዲያ ጽፈት ቤቱ አክሎ ገልጿል። ለተባበሩት አረብ ኤምሬትስ መስራች አባት ሟቹ ዛይድ ቢን ሱልጣን አልናህያን ታሳቢ በማድረግ የተሰየመው የሶሎ ሼክ ዛይድ ታላቁ መስጂድ በፕሬዚደንት ሼክ መሐመድ እና በወቅቱ ኢንዶኔዥያ ፕሬዚደንት ጆኮዊዶ ዊዶ በህዳር 2022 ነበር የተሰራው። እሺ ቤተሰቦቼ የዛሬ ቪዲዮችን ይህንን ይመስላል። እንሻላ አላህ ላይክ ሸር ሰብስክራይብ እያደረጋችሁ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። ለምንድነው ሰብስክራይብ የማታደርጉኝ? ቆይ ምን ችግር አለው? ምን አይከብድም። ይህን ያልከባድ ነው እን ለምንድነው ሰብስክራይብ የማታደርጉት? ለማንኛውም የሚመቻችሁ ከተመቻችሁ ላይክ፣ ካልተመቻችሁም እንደዚያው ዲስላይክ ማለት ነው። የዛሬ ቪዲዮአችን ይህንን ይመስላል በሌላ ቪዲዮ ውስጥ ከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።